ቅዱስ ቶማስ ሐዋርያ። ቶማስ ማለት ፀሐይ ማለት ነው። ከመጠራቱ በፊት ስሙ ዲዲሞስ ነበር። ትርጉሙም ጨለማ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው ዐሥራ ሁለቱ ሐዋርያት መካከል አንዱ ነው። ማቴዎስ ወንጌል ምዕራፍ ዐሥር ቁጥር ሦስት ዮሐንስ ወንጌል ምዕራፍ 20 ቁጥር 24 የሐዋርያ ሥራ ምዕራፍ 1 ቁጥር 3። መንፈሳዊ እድገት ቅዱስ ቶማስ ሲጠራ ከሰዱቃውያን ወገን ስለነበር፣ በትንሣኤ ሙታን ወይንም በሙታን መነሳት የማያምኑት ሰዱቃውያን የወሰደውን ትምህርት ይዞ ጌታችን ከሙታን በተነሣ ጊዜ እጆቹን ካልዳሰስኩ በጠርዮ ተወጋ ጎኑን አይቶ ዳሶ ካረጋገጠ በኋላ ያመነ ደቀ መዝሙር ነው።